የወረርሽኙ አደጋ በተለያዩ ወር ስር እየሰደደ ቢመጣም ተስቦ ወይም ፈንጣጣ ይሆናል ከሚል ግምት በስተቀር የበሽታው መንስኤ በውል አልታወቀም ነበር። ካውንት ኮል የተባሉ የኢጣሊያ ሚኒስትር አስፈሪና በዓይነቱ የገዘፈ የወረርሽኝ በሽታ በኢትዮጵያ ርዕሰ ከተማ ተከስቷል ሲሉ ለኢጣሊያ መንግሥት በቴሌግራም መልእክት ማስተላለፋቸውና ስለዚህ የኢትዮጵያ መንግሥት የመድኃኒት እርዳታ መጠየቁን ጭምር አስታውቀዋል። የመቃብር ቆፋሪዎች እጥረት በመፈጠሩ የጉድጓዶቹ ጥልቀት ግማሽ ጫማ ያክል ብቻ እንዲሆን ተደረገ። ተፈሪ መኮንን በበሽታው ከተለከፉ ከአራት ቀን በኋላ ለሚስዮናዊው ወዳጃቸው ለአባዦሮሶ ሕመማቸውን እየጠናባቸው ስለሄደ እንዲጸልዩላቸው ተማጽነው ለቄሱ ደብዳቤ እስከ መጻፍ ደርሰው ነበር። አልተርፍም ብለው ሰልተው ስለነበር አቁርቡኝ አሉ ተባለ። ገና ልጅ ስለነበሩ ብዙ ሰው አዘነላቸው። ያኔ ግን 26 ዓመታቸው ነበር። ሁለቱን ቀን አልጋወራሹ ነፍስ ውጭ ነፍስ ግቢ ትንቅንቅ ላይ ነበሩ። በቤተ ክርስቲያን የቀብር ቦታ አልተገኘም። የብዙ ሙታን አስከሬን በአንድ ጉድጓድ መቅበር የግድ ሆነ። እህልና ከብት ይዘው ወደ ከተማ የመጡ የነበሩት ገበሬዎች ወደ ከተማ መምጣትም ሆነ የትውልድ መንደራቸውን ለቀው መንቀሳቀስ አቆሙ። ሱቆች ተዘጉ። ሌቦች እንኳን አልነበሩም። ፍርድ ቤቶችና ፖሊስ ጣቢያዎች ሥራ አቆሙ። በሀገሪቱ መንግሥት የሌለ ይመስል ነበረ። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ የህዳር እልቂት በ1911 ዓ.ም ማለትም አንደኛው የዓለም ጦርነት ከተፈጸመ በኋላ በከፍተኛ የወረርሽኝ በሽታ የተጠቁት ሀገሮች አንዷ ኢትዮጵያ ነበረች። ይህ ወረርሽኝ በአውሮፓ ስፓንሽ ፍሉ በሚል ስያሜ ሲታወቅ በኢትዮጵያ የሄዳር በሽታ የሚል መጠሪያ ተሰጠው። የሄዳር በሽታ ሁለት አቅጣጫ ነበረው። ይኸውም አንደኛው የበጋ ጊዜ ሲሆን፣ ሁለተኛው ደግሞ የበልግ ወቅት ነበረ። ጥቂት ጋር ያለውና መነሻው በውል ያልታወቀ የበጋ ወረርሽኝ ደግሞ በሚያዝያ ወር ተከሰተ። ስለ አስደንጋጭ ልክፍት ካርልስ ሲደርክሽ የተባሉ የስዊድን ፕሮቴስታንት ሚስዮናዊ አዲስ አበባ ከተማ በርካታ ነዋሪዎች በበሽታው እንደተለከፉና ራሳቸውን ጭምር ጨርሰው አልጋ ላይ ያውደቁ እንጂ በህመሙ መያዛቸው የሚገልጽ ምልክት ሚያዝያ 28 ቀን 1910 ዓ ም ለሀገራቸው መንግስት አስተላልፈው ነበር። መልእክቱም ከአስተላለፍ ከ12 ቀናት በኋላ ግን ህመሙ እጅግ ስለጠናባቸው አንዳች መልእክት ወደ ስቶክሆልም ለመላክ ሳይችሉ እንደቀሩ ይታወሳል። የወረርሽኙ አደጋ በተለያዩ ወር ስር እየሰደደ ቢመጣም ተስቦ ወይንም ፈንጣጣ የሆና ከሚል ግምት በስተቀር የበሽታው መንስኤ በውል አልታወቀም ነበር። ዓመት ሐምሌ 21 ቀን አዲስ አበባ ይገኙ የነበሩት ካውንት ኮል የተባሉ የኢጣሊያ ሚኒስትር አስፈሪና በዓይነቱ የገዘፈ የወረርሽኝ በሽታ በኢትዮጵያ ርዕሰ ከተማ ተከስቷል ሲሉ ለኢጣሊያ መንግስት በቴሌግራም መልእክት ማስተላለፋቸውና ስለዚህ የኢትዮጵያ መንግስት የመድኃኒት እርዳታ መጠየቁን ጭምር አስታውቀዋል። በዚህ መሠረት ኤርትራ የሚገኘው የኢጣሊያ መንግስት እንደራሴ በጅቡቲ በኩል 100000 የፈንጣጣ ክትባት መድኃኒት ማስፈለጉን በመግለጽ ዶክተር ኢቱስኪ የተባለ ኢጣሊያዊ ሐኪም በአስቸኳይ ወደ አዲስ አበባ ተላኩ። ዳሩ ግን ከወረርሽኙ ስፋት የተነሳ የተደረገው ሕክምና እርዳታ አመርቂ ውጤት ሳይሰጥ ቀረ። በሽታው እየከፋ በሄደ መጠን፣ ሕይወት መቅጠፉን አልቀረምና የመጀመሪያው የሞት ጽዋ ቀማሽ የሆነው ግሪካዊው ወጣት ማቴዎስ ጋኖ ታክሲ ነሐሴ 7 ቀን 1910 ዓ.ም የበሽታው ሰለባ ሆኖ ሲሞት ከዚህ በኋላ የሞቱት ሰዎች ቁጥር እየበዛ መጣ። የመቃብር ቆፋሪዎች እጥረት በመፈጠሩ የጉድጓዶቹ ጥልቀት ግማሽ ጫማ ያክል ብቻ እንዲሆን ተደረገ። ከዚህም ጋር የቀብሩ ስነ ስርዓት የሚፈጽመው በአራዳ ቅዱስ ጊዮርጊስ ቤተክርስቲያን መሆኑ በአዲስ አበባ የሚኖሩ የውጭ ሀገር እንደራሴዎች በመጣወማቸው ጭምር መካነ መቃብሩ ከከተማው ዳርቻ በሚገኝ አብያተ ክርስቲያናት ቅጥር ግቢ ውስጥ እንዲሆን ትዕዛዝ ተላለፈ። ከነሐሴ ከናሴ 1910 ዓ.ም በኋላ ደግሞ ወረርሽኙ ይበልጥ እየተስፋፋ በመሄድ በህመሙ በጽኑ ከተጠመዱት ኢትዮጵያውያን መካከል ተፈሪ መኮንን በበሽታው ከተለከፉ፣ ከአራት ቀን በኋላ ለሚስዮናዊ ወዳጃቸው ለአባዦሮሶ ህመማቸውን እየጠናባቸው ስለሄደ እንዲጠልዩላቸው ተማጽነው ለቄሱ ደብዳቤ እስከ መጻፍ ደርሰው ነበር። ሜጀር ዶድስ የተባሉ ሌጋሲዮን ኃላፊ በአዲስ አበባ ከተማ ወረርሽኝ መቀስቀሱን የሚገልጽ ቴሌግራም በነሐሴ 27 ወደ ሎንዶን አስተላለፉ። በዚህ መልእክታቸው በህመሙ ሳቢያ ከኢትዮጵያ መንግስት ሚስጣ መፍጠራ ኦፊሴላዊ ሥራዎችን ማካሄድ አለመቻላቸውን ገልጸዋል። በዚህ ጥቢ ወቅት የብዙ ሰዎች ነፍስ እንደ ቅጠል ረገፈ። ከእነዚህ የነሐሴ ሰለባዎች አንዱ የፊት አውራሪ ኢብሳ ልጅ የነበሩት አቶ አበበ ኢብሳ ይገኙበታል። እሁድ ጳጉሜ የሶስት ቀን ራስ ተፈሪ ህመሙ እጅግ ጠናባቸው። እሳቸውም አልተርፍም ብለው ሰግተው ስለነበር አቁርብኛ ያሉ ተባለ። ገና ልጅ ስለነበሩ ብዙ ሰው አዘነላቸው። ያኔ ግን ሀያ ስድስት ዓመታቸው ነበር። ሁለቱም ቀን አልጋ ወራሹ ነፍሱ ውጭ ነፍስ ግቢ ትንቅንቅ ላይ ነበሩ። ታዋቂው የቀለም ሰው አለቃ ክንፈ ልክ ዛሬ እንዳየነው በሚያስችል ስዕላዊ አገላለጽ የያኔውን መቅሰፍ እንዲህ ሲሉ በጽሑፍ አሰፈሩት። ቋሚ ሕዝብ እጅግ በፍርሃት ተውጧል። በአንድ ዕለት ይታይ የነበረ ሰው በማግስቱ አይታይም ነበር። እንዲህ የሆነ የእንደራሲው ጤንነት በተፋጠነ ሁኔታ ወደ አስኪነት ደረጃ ላይ ደረሰ። መስከረም 8 ቀን 1911 ዓ ም መኳንንቱን ተቀብለው ማነጋገር አስፈላጊ ሆነ። ይኸውም በመንግስት አካባቢ ስጋት እያስከተለ ስለመጣ የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስ ዲነግዴ ከወላይታ ተጠሩ። እንዳጋጣሚ ሆኖ ከአንድ ሳምንት በኋላ የመሪዎቹ ጤንነት መሻሻል አሳየ። ፊታውራሪ ሀብተ ጊዮርጊስ መስከረም ሰባት ቀን 1911 ዓ.ም አዲስ አበባ ደረሱ። የእርሳቸው መምጣት ያስፈለገው በአገሪቱ ጸጥታ ለማረጋጋት ሆኖ ሳለ ነገር ግን ራሳቸውንም በጠና ታመው ሞት አፋፍ ላይ መድረሳቸው ተነገረ። የሀብተ ጊዮርጊስ አዲስ አበባ መድረስ ከአንድ ከፍተኛ የህክምና ባለሙያ ሞት ጋር ገጥሟል። ሟቹ ሊባኖሳዊ ወጣት ዶክተር አሳት ቺባን ስለነበሩ የእርሳቸው ድንገተኛ ህልፈት በውጭ አገር ዜጎች ዘንድ ከፍተኛ ድንጋጤን አስከተለ። አለቃ ክንፈ የእልቂቱን ግዝፈት ሲያስገነዝቡ በጦር ሜዳ ወንድም በወንድሙ ሬሳ ላይ እንደሚረመመቱ አስከሬን በየመንገዱ ከመቅበር ሌላ ምንም አማራጭ አልነበረም በቤተ ክርስቲያን የቀብር ቦታ አልተገኘም የብዙ ቦታ አስከሬን በአንድ ጉድጓድ መቅበር የግድ ሆነ ለዚህ ዋነኛው ምክንያት የመቃብር ቆፋሪዎች እጥረት ያመጣው ችግር ነው ብለዋል አያይዘውም ከኢትዮጵያ ባህል ውስጥ ብዙ ወገኖች የሀገራቸውን ምድር የውሃሪት ጥለው መሰደድ ጀመሩ የተቀሩት ቤታቸውን ዘግተው የስጋ ዘመድ እንኳን አንቀበልም አሉ። ስለዚህ የመጀመሪያው የስደተኞች መጠለያ ከአዲስ አበባ 30 ኪሎ ሜትር ርቆ በሚገኘው በመናገሻ ተራራ ላይ በፓትሪያርክ አቡነ ማቴዎስ ተቆረቆረ። የአቡነ ማቴዎስ ፈለግ ተከትለው ከኮበለሉት ባለስልጣናት መካከል ከንቲባ ወሰኔ ዘአማኑኤል አንዱ ነበሩ። ህዳር አንድ ቀን 1911 ዓ ም ጀምሮ በሽታው ህዝቡን ጎዳ። በዚህ ዕለት ከፍተኛ ጉዳት መድረሱ በየቤተ ክርስቲያኑ የተቀመጡ መዛግብ አማካኝነት ተረጋገጠ። ለምሳሌ ያህል አዲስ አበባ በሚገኘው የካቶሊክ ቤተ ክርስቲያን በነሐሴ 1911 ዓ ም ሶስት የሞት አደጋ ብቻ ሲመዘገብ በህዳር ወር 1911 ዓ ም ግን 26 ሰዎች ሞቱ። በግሪክ ቤተ ክርስቲያን ደግሞ

በኢትዮጵያ ኦርቶዶክስ ቤተክርስቲያን፣ በእስልምና ሃይማኖት ተከታዮች ዘንድ የሙታን ቁጥር የበዛ እንደሚሆን ከመገመት በቀር ትክክለኛውን ስሌት አይታወቅም። ህዳር እንደገባ ከሞቱ መካከል የጅቡቲ ቆንሲል ልጅ የነበሩት ወለተ ብርሃን ዮሴፍ እህታቸው ሲስተር የሽመቤት ይገኙበታል። የአልጋ ወራሽ ተፈሪ መኮንን የግል ሐኪም የነበሩት ዶክተር ቪልተን ህዳር 11 ቀን 1911 ዓ ም አረፉ። ይባስ ብሎ በህዳር 17 ቀን ደግሞ በኢትዮጵያ ውስጥ የግል ህክምና ስራ ለመጀመር በእንቅስቃሴ ላይ የነበሩት እንግሊዛዊ የዶክተር ዊክመን ሕይወት አለፈ። እልቂቱ በደረቅ ሳን ላይ የተጫረ የጫካ ሰደድ እሳት ይመስል ነበረ፣ በማለት ነበረ አለቃ የእልቂቱን አሰቃቂነት የገለጹት። አለቃ ክንፈት ሲናገሩ የህዳር ሚካኤል ዕለት ከዛ አንድ ሳምንት በፊት ነበረ፣ የህዳር በሽታ ይከፋው፣ ብዙ ሰው ሞተ። ቢቸግረው ሰው ሁሉ ወረርሽኙ እንደ ቤተ ዘመዱ ተቀበለው። ወረርሽኙ ቤተሰቡን እንደሚሳቀቁ አይነት ጎረቤታሞች እንደዚሁ አንዱ ሲጎበኝ ይደርስ ከነበረው ችግር ጋር ተመሳሳይ ነበር። ከተማው እምብዛም ህዝብ አይታይበትም። ንግስት ዘውዲቱ በከተማ አልነበሩም። ከህዳር 16 ቀን 1911 ጀምሮ ግቢ ወይንም ቤተ መንግስት ተዘጋ። ሐኪሞች ብቻ ነበሩ የሚገቡትና የሚወጡት። አብዛኞቹ ሹማምንት፣ ሚኒስትሮች አይታዩም በከተማው። የነበሩት የማዘጋጃ ቤቶቹም ከንቲባ ሩይ ብቻ ቢሆኑም እርሳቸውም ብዙም መርዳት አልቻሉም ነበረ። ከጥቂት ቀናት በኋላ የእንግሊዝ ለጋ ሲሆን የአቢሲኒያ መንግስት በበሽታ የተነሳ በአጠቃላይ ተዘረግርኳል ሲል ወደ ሎንዶን ቴሌግራፍ አስተላለፈ። እህልና ከብ ይዘው ወደ ከተማ የመጡ የነበሩት ገበሬዎች ወደ ከተማ መምጣትም ሆነ የትውልድ መንደራቸውን ለቀው መንቀሳቀስ አቆሙ። ሱቆች ተዘጉ፣ ሌቦች እንኳን አልነበሩም። ፍርድ ቤቶች እና ፖሊስ ጣቢያዎች ሥራ አቆሙ። በሀገሪቱ መንግስት የሌለ ይመስል ነበረ። በአዲስ አበባ ከተማ በቀን ከሰባ እስከ መቶ ሰዎች ይሞቱ ነበር። ለሞተ ሰው ማዘን ወይንም ማልቀስ አልነበረም። የመቃብር ስፍራ ማግኘት ራሱ ከፍተኛ እድል ነው። ውሾችና ሌሎችም ማውሪዎች በቀን በቀን የሰውን ሬሳ እየጎተቱ መብላታቸው፣ ሌቱም የጅብ ተራ መሆኑን ቀጠለ። የሬሳ ሳጥን ዋጋ ወደ አምስት መቶ ብር ደረሰ። ታኅሳስ 11 ቀን 1911 ዓ ም የሞቱ ሰዎች ቁጥር 5000 ሲሆን እስከ ታኅሳስ 30 ግን የሙታን ቁጥር 10 ሺህ መድረሱ ተረጋገጠ። በአዲስ አበባ የሟቾቹ ቁጥር እየቀነሰ የመጣው ህዳር 21 ቀን 1911 ዓ ም ማለትም ካስተር ማርያም በኋላ ነበር። ከዚሁ ቀጥሎ ከነበሩት ተከታታይ ቀናት የኢጣሊያና የእንግሊዝ ሌጋሲዮን ኃላፊዎች ወረርሽኙ መቆሙን በመግለጽ ለየሀገሮቻቸው መንግስታት በቴሌግራም አስታወቁ። ሰዎች ሲገናኙ ተመስገን ተርፈናል እያሉም ነበረ ሰላምታ የሚለዋወጡት ብለዋል። በእንግሊዝ ሱማሌ ምድር የህክምና ኃላፊ የነበሩት ዶክተር ኤፍ ኤ ሁዋይት በሽታው በወረርሽኝ መልክ የተከሰተው በህዳር 1911 መባቻ አካባቢ እንደነበር በእርሳቸውም እምነት ወረርሽኙ ከኤደን ተነስቶ በሶማሌዎች ላይ መዛመቱን ከማውሳታቸውም በላይ በሽታው ኢንፍሉዌንዛ መሆኑ ሳይታወቅ በተላላፊነቱ ከበርበራ ተነስቶ በአራቱ ማዕዘናት እንዲሁም ከፈረንሳይ ሶማሌ ምድር በአቢሲና ከተከሰተው በሽታ ጋር መመሳሰሉን ጭምር ጠቁመዋል። ኦስትሪያዊ ሚስተር አቤል ስለዚህ ደዌ ሲገልጹ በአዲስ አበባ ወረርሽኙ እንደገባ በህዳር 10 እና 11 ቀን 1911 ዓ ም አያሌ ሰዎች ሞቱ። ይህ እንደ ተአምር ታየ። ወዲያውም ሁኔታውን ወደ አስጊነት ደረጃ ተለወጠ በማለትም ነበረ። በኢትዮጵያ የጣሊያን አምባሳደር የነበሩት ካውንት ኮሊ የበሽታውን አስከፊነት በማስመልከት ህዳር 16 ቀን 1911 ዓም ወደ ሀገራቸው ባስተላለፉት ቴሌግራም ወረርሽኙ እጅግ እየከፋ መሄዱን አውስተው በተለይ የሞት አደጋ እየበዛ መምጣቱና በህመሙ ተለቅፈው የሞቱት የሌጋሲዮን ሰራተኞች ቁጥር 60 መድረሱን ገለጹ። ሌላው ስለ ህዳር በሽታ አስከፊነት ገልጸው ወደ ሎንዶን መልእክት ያስተላለፉት እንግሊዛዊ የፖለቲካ ሰው ካምፕቤል ደግሞ ወረርሽኙ ልክ እንደሳተ ገሞራ በእኛ ላይ ፈነዳብን ነበር ያሉት። በመጨረሻም ከህዳር 14 ቀን 1911 ዓ ም ጀምሮ ከፊሎቹ የተረፉት ቤታቸውን ከርችመው ተደበቁ። የፖስታና የቴሌግራም አገልግሎት ተቋረጠ። ከተማዋም ቀን ከቀባሪዎች ሌት ከሌቦች በስተቀር ከሰው ዘር ተራቆተ ነበር። ለጋስ ሆነው መደበኛ ሥራቸውን ትተው ህሙማንን መርዳት የአዘቦት ተግባራቸው ሆነ የሚል ነበረ። ዝርዝሩ የካምፔል መልዕክት። በሽታው ከህዳር 25 ቀን ጀምሮ እየቀነሰ ሄደ። በጊዜው 50 ሺህ የሚገመት ከነበረው የአዲስ አበባ ነዋሪ 10 ሺህ የሚሆነው ህዝብ በወረርሽኙ ተቀሰፈ። በሽታው ከአዲስ አበባ ጨርሶ የጠፋው ታህሳስ ወር ሲገባ ነበረ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ ታገሰ ሰለሞን ነበርኩ። ሰላም